ኤቢ እንግዲህ ዳጣዬ ከቤት ውስጥ እንድትወጣ እንድትባረር አደረገቻት ማለት ነው። እኔ ምን አደረኩሽ? ይሄን አክልስ ወጣ ስገባ እንደዚህ የጀርባ ቅማል እኮ ነው የሆንሽብኝ። ኤቢ ቤት ኧረ፣ በእናትሽ ተይ አትጨቅጭቅኝ ስትላት፣ እንዴት እኔን ቅማል አምቴኛለሽ ደግሞ በገዛ ቤቴ ትላንት መጥተሽ በማለት እንግዲህ እማዬ ይህ ውልሽ ቅማላን ብላ እየተሳደበች ነው ብላ እንግዲህ ማርታ መጣ። ምን ሆናችሁ ነው እናንተ ቤት ውስጥ እንደዚህ እርስ በራሳችሁ እንደዚህ የምትሆኑት የምትበጣበጡት፣ እንደዚህ የምትጣሉት ምንድን ነው እናንተ ብላ ስጠይቃት፣ አይማየ ቅማላን ብላ ምን ብለሻት ነው መጀመሪያ ስትላት እንግዲህ ኤቢን እናቷ ናት የምጠይቃት። አይ እስካሁን የት ነበርሽ ብዬ ስላት ቅማላን ብላ አለችኝ፣ በማለት እንግዲህ የሌለ ያለ እንግዲህ እንደምታውቁት ማለት ነው። አንቺ ትልቅ ሰው አይደለሽ? እንዴት ትዋሻለሽ? አረ በጣም ይደብራል። ይኸውልሽ እንደምትሆን ያት እናንተ ግን ተረጋጉ፣ ጥሩ አይደለም። አባቴ ሲመጣ ናግርልሽ አለው። እንደዚህ የምትሆኚ አንቺ ስነ ስርዓት ያዥ፣ የዚህ ቤት አዛዥ የሆንሽው አበጌሌ ግን አንቺ በጣም ነው የሚደብር። አንቺ የምታውሪ ወሬ ሁላ አንዳንዴ እኮ ጨውም ሲበዛ ይመራል። ስለዚህ ቤትሽ ነው። እኔ እናትሽና አባትሽ አክብሬ እንጂ ችግር የለውም እኔ ቤትሽን ጥዬልሽ እሄዳለሁ። ይስፋሽ በማለት እንግዲህ እኔ ግን እሄድልሻለሁ። ግን እኔ ይሄና ክልምና ድርጌሽ ነው የጀርባ ቅማል ይሁንሹ። እኔ የትም እየሄድኩ ነው ያደግኩት። እኔ ችግር የለብኝም። ስትላት ማርታም ዳጣ ለምንድነው የማታከብርኝ? እኔ እንኳን አታከብሩኝም? ስትላት ማሜ እኔ አንቺን አከብርሻለሁ በማለት እንግዲህ ዳጣዬ እያለቀሰች ቤቱ ጥላላቸው ወጥታለች ማለት ነው። እንግዲህ ይሄ ሁላ ኤቢ ነው ኤቢ ናት። እንግዲህ ይሄ ሁላ ከቤት እንድትወጣ ከበፊትም ነበረ በጣም የምትፈልግ ዳጣዬም ቤቱ ጥላላት ወጥታለች ማለት ነው። በጣም ያሳዝናል። ማርታም በጣም ተደናግጣለች። ማርታ ራሱ በጣም ተቆጥታታለች። አንቺ ምንድን ነው የዚህ ቤት አዛዥ አንቺ ነሽ? እንደ ወይ ስኔ ነኝ? ምንድን ነው እንደዚህ የሚያደርግሽ? አሁን ግን ለመርሱ ተዘጋጀ። አባትሽ ሲመጣ ይጠይቅሻል። የአንዳንዱ ሲመጣ ጥፋቱ በአንቺ እንደሆነ ነው የሚታወቅ። ስለዚህ ዳጣ ከዚህ ቤት ከወጣች አባትሽ በጣም ነው የሚቆጣው። ደረጀ በጣም ነው የሚቆጣ በማለት እንግዲህ በጣም ተሰምቷታል ማለት ነው። ማርታ እንግዲህ አስቡ ማለት ነው። ይሄ ሁላ ኤቢ ናት እንግዲህ ዳጣዬ ከቤት እንድትወጣ ያደረገቻት። የተከበራቸው የዜድ አበሻ ቤተሰቦች እንዴት ናችሁልኝ? ሰላም ነው ወይ? ሰላማችሁ ይብዛልኝ። ሁላችሁም ስለምታበረታቱኝ፣ ሀሳብ አስተያየታችሁ ስለምሰጡኝ እጅ ጋር እያመሰግናለሁ። በቅንነትና በመልካምነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ይለፉ። ኢትዮጵያ ሀገራችን ሰላም ያርግልን። እና ያው ዳጣዬ በጣም እንግዲህ ታሳዝናለች። እንግዲህ እንዴት ናችሁ የኔ ማር፣ እንዴት ነሽ ውሃዬ? ውሃዬ ደግሞ ለምንድን ነው ዳጣዬ ከቤት ምትውጪ? ለምንድን ነው? ከዚህ በኋላ ግን አልመጣም ውሃዬ ስትላት፣ ለምን ምን አጥፍተናል? ለምንድን ነው ማትመጪ? የት ልትሄጂ ነው አለች። አትመጠንም። አይ ምን መሄጃ አለኝ ብለሽ ነው? በቃ ካሁን በኋላ ግን አንገናኝም። ውሃዬ ያለቀሰች፣ እምብዬው አለቅሽም፣ አትሄጂም እኔ ጥለሽኝማ አትሄጂም። ትተሽኝ ውሃ ልቀቂኝ፣ በቃ ዞር በይልኝ በማለት ውሃዬ፣ አይዞሽ እዚህ እየመጣሁ አገኝሻለሁ በማለት እንግዲህ ባርትናም ከአን በኋላ ዳጣ እናገኝሽም ስትላት፣ አይ እዚህ እየመጣሁ ሁለታችሁ ማገኛችሁ ይሆናል አሁን እኔ የመጣሁት ቻው ልላችሁ ነው ውሃዬ ስትላት፣ እንግዲህ እሷ የልጅ ነገር እህትሽ ነኝ ስትኝ ነበር እስከ ዛሬ ዛሬ እንዴት ነው ጠለሽኝ መቴ እጂ በማለት ውሃዬ ያለቀሰች። በጣም እንግዲህ በጣም ያሳዝናል ማለት ነው። እንግዲህ አዎ፣ እህቴነሽ ግን ይሄውልሽ፣ ትምህርት ቤት የሚሰድብሽ እና የሚቆጣሽ የሚመታኝ ሰው ካለ እኔ መጥቼ እመታልሻለሁ በማለት እንግዲህ እንዳታስቢ ብላ አባብላ ጥላት ሄዳለች። ውሃዬ እስቲ ልቀቂኝ፣ እመጣለሁ። አንዴች ቻው ልበልሽ ብዬ እኮ ነው የመጣሁት። በቃ ስምኝ መለ በቃ አይዞሽ ለአንቺ ኬክ፣ የእሷ ደግሞ እርጎ ጋብዛለሁ፣ ለጓደኛሽ በቃ ምናምን ብላ እንግዲህ የእርጓችን እየጠጣን እየበላን እንለምናት አለን ምጥንም ብላ ስትለምናት፣ ውሃ ግን በፍጹም አቴጅን በማለት እንግዲህ ዳጣይም እንግዲህ እያለቀሰች ተለይታ እንግዲህ ትሄዳለች ማለት ነው። እና በጣም ያሳዝናል እንግዲህ ያው ይሄ እንግዲህ ኤቢም እንግዲህ ደስ ብሏታል ያው እስከ ዛሬ ድረስ ዳጣ እንግዲህ ከዛ ቤት እንድትወጣ ነበረ ፍላጎቷ። እንግዲህ ያውን ጥላላ ትሄዳለች እንግዲህ እስቲ ደስ ይበላት ማለት ነው። እስቲ ደስ ይበላት ያው እስከ ዛሬ ከቤት እንድትወጣ ከዛ ቤት እንድትባረር ነበረ አበጌልሽ የምትፈልግ ማለት ነው። አበጌል የምትባሊት እንግዲህ የማርታ ልጅ ማለት ነው። እንግዲህ በጣም እያሳዘናል ያው በጣም ከባድ ነው ማለት ነው። ሁሉም ነገር ናታን እንግዲህ ናታ ክፍል ገብታለች። ሰላም እንዴት ነሽ ሰላም ይላታል። እስቲ ተነሳ አልጋው ላነጣ ትፍል ስትለውም አይቶ ዛሬ ደግሞ ቅር ያለሽ የደበረሽ ትመስያለሽ። ሰላም በሰላም ነው? አይ ዝም ብዬ ነው ዝም ብዬ ነው። በማለት ከእኔ መደበቅ ጀመርሽ እንዴት? ሰላም በሰላም ነው፣ ግን በጣም ደብሮሻል። ፊትሽም ትክክል አይደለም ብሎ ይጠይቃል። እናታዬ ዳጣ እኮ ከዚህ ቤት ወጣሽ ሲላት፣ ምን ለምን? ቆይ ምን ሆና ነው? ከኤቢ ጋር ተጣልቶ ነው፣ እሱ አላስቆም አላስቀምጥ ብላታለች። እሱን እሱም በአንተ ምክንያት ነው፣ ችላ ችላ ከአቅማ በላይ ሲሆን ጥላ ወጣች፣ በማለት ጨውም ሲበዛ በጣም ይመራል ብላ፣ ራሱ ኬቢ ጋር በጣም ተጨቃጭቋል። ስለዚህ ልብሷ እራሱ አልያዘችም፣ ዝም ብላ ነው ብን ብላ፣ እኔ ራሴ ቻው አላለችኝም ትላለች። ሰላም ለእኔ እንኳን አልነገረችኝም ይላል ናቲ እንግዲህ ዝም ብላ ብድግ ብላ ነው ብን ብላ የወጣች ናቲ እኔ ምንም ማድረግ አልቻልኩም ስለዚህ ተናዳ ላይ ዳጣዬ ደግሞ እሷ ምን ታደርግ መቆሚያ መቀመጫ እኮ ነው ያሳጣቻት ደግሞ እንደዚህ የሚያረጋት ቅናት ነው ደግሞ አንደኛው ማነው አንተ ነህ በአንተ የመጣ ነው እንደዚህ የሚያረጋት ከአንተ ጋር ስታያት ነው እንደዚህ የምትሆን። እንደዚህ እንደ ነብር የሚያደርጋት ከአንተ ጋር ስትሆን ነው። በቃ ሄደች ማለት ነው ይላል ናታ ናታን አው በቃ ሄዳለች ሄዳለች ሄዳለች። እኔ ምን እንደማደርግ ራሱ አላውቅም። በጣም ደብሮኛል። ሲጀምር ዳጣ ከወጣች የቤቱ ራሱ በጣም ያስጠላል። በማለት እኔ ራሴ ሀሳቤ ቀይሬያለሁ። ከዚህ ቤት እወጣለሁ። ከዚህ ቤት ለወጣ ነው ትላለች ሰላም ማለት ነው። እየቀለጥሽ ነው እንዴ ሰላም? አ እየቀለጥኩ አይደለም በፍጹም፣ ምን ያረገዋለሁ፣ በጣም እየደበረኝ ነው። ቤቱ ሁላ ራሱ ደብሮታል፣ ስለዚህ እኔም ደብሮኛል፣ ስራ መቀይራለሁ ትላለች ሰላም። እንግዲህ ናታ ራሱ ዳጣ የሌለችበት ቤት ደስ አይልም፣ እኔ ራሴ በጣም ከብዶኛል በማለት እንግዲህ፣ በጣም ያሳዝናል ማለት ነው። እንግዲህ ሁላቸውም ደብሯቸዋል። ማን ነው ደስ ያለው? እቺ እንግዲህ አብቄልሽ ናት። እሷ ናት ደስ ያላት ማለት ነው ኤቢ ማለት ነው። ኤቢ በቃ እሷ ደስ ብሏታል ዳጣ ስለወጣች ማለት ነው እንግዲህ። የውሃ ምግብ አልበላም እንግዲህ ምግብ ከበላች ዳጣ ካልመጣች እኔ በፍጹም አልበላም። ተያትማይ ራብ ሲልጣት ትበላለች ትላለች። ኤቢ አንቺ እኮ ትልቅ ልጅ ነሽ በዚህ ጨለማ የታመጣት አሉ፣ ትላለች ማርታ እናቷ። ወይም ስልክ ካለሽ ደዊና ጥሪያት። አይ እኔ ደውዬላት አልመጣም ብላኛለች ያለ ትላለች ውሃ። ማለት ለምንድን ነው ግን አልመጣም ያለችሽ እኔ አላወቁም ትያት። በቃ ትንሽ ቀን ነው፣ ከዛ በኋላ ትረሳለች በማለት እንግዲህ። እኔ ግን አባዬ ሲመጣ እናገራለሁ ትላለች ውሃ። ከአም በኋላ አንድ ወሬ ለአባዬ ብትናገሪ አንቄ ነው ውሃ ምገልሽ ትላታለች ማለት ነው። ይሄ ቢን እንግዲህ ለውሃ ለትንሽ እህቷ እንግዲህ አስቡ ማለት ነው። ማርታ ተጨንቃ ለምንድን ነው ውሃ ምግብ ማትበይ? ውሃ ምግብ መብላት አለብሽ። ምግብ ካልበላሽ ትጎጃለሽ። ዳጣም ደግሞ ትመጣለች በሂደት አይዞሽ በማለት እንግዲህ፣ አንቺ ልጅ ግን መርሳት ጀምረሻል እንዴ? ትላለች ማርታ። ዳጣ እኮ በአንቺ ምክንያት ነው ከዚህ ቤት ጥላ የወጣች። በኋላ ግን አባትሽ ሲመጣ መልስ ማዘጋጀት አለብሽ። ዳጣ የወጣች በአንቺ ምክንያት ነው። አበቄሌ ትላታለች ኤቢ፣ ለምንድን ነው ግን አይን በአይን የምትዋሽ? አይ አባቴ እስቲ ከሰው ልጅና ከእኔ ልጅ እስቲ ለማን እንደሚያደላ ያለው ከራሱ ልጅና ከሰው ልጅ ለማን እንደሚያደላ ያለው ስትል፣ አይ አባትሽ ፍታዊ ነው ፍታዊ ነው። ስለዚህ የእሱ ልጅ የሰው ልጅ አይልም የእኔ ልጅ የሰው ልጅ አይልም። ስለዚህ ፍታዊ ነው። አባትሽም በፍታዊ ነው እንግዲህ የሚፈርጥ ግን በኋላ አባትሽ ስመጣ እኔ የለሁበትም። አባትሽ ደግሞ የጓደኞች ያለው ክብርና አክብሮት ታቂያለሽ ጠንቀቀር። መልስሽን ግን አዘጋጅ። ጓደኞቹ በጣም ያከብራቸዋል። ስለዚህ ዳጣ ደግሞ የጓደኛው ልጅ ናት፣ ይዟት እዚ ቤት መጥቶ ነው። ስለዚህ ለምንድን ነው እንደዚህ የምታደረጊ? ኤቢ ደግሞ መልስሽን አዘጋጂ፣ ደግሞ አይን በአይን አትካጂ፣ ነግሬሻለሁ ትላለች ማርታ እናቷ እንግዲህ ኤቢን ማለት ነው መልስ አዘጋጅተሽ ለአባትሽ አስቀምጪ። በኋላ መዋሸት አይቻልም፣ እውነታው ትናገሪያለሽ። ዳጣ የወጣች ከዚህ ቤት በአንቺ ምክንያት ነው፣ በኤቢ ምክንያት እንደሆነ ሁላችንም ጠንቅቀን እናውቃለን። አትዋሺ በማለት እንግዲህ አስጠንቅቃታለች። አሁን እንግዲህ ወደ ክፍሉ፣ ወደ ናታን ክፍል፣ ናታንዬ እንዴት ናት ትለዋለች። ናታ በሩ ዘግተው እንግዲህ ተቀምጠዋል። በሩ ከፍታ ነው የገባች። ናታ በጣም ቅር ብሎት፣ ዛሬ ደግሞ ምን ሆነሃል እንዴ በሰላም ነው። ግን ደስ አላልህም፣ ፊት ሁላ ምን ሆነ ነው? በሰላም ነው። አኩርፈል። ቆይ ምን አድርጌ ነው እንጂ ምን ሆነ ነው እንደዚህ የምታየኝ? በማለት ዛሬ ደግሞ ሁላችሁም ደብሯቸዋል። ውሃም ደብሯታል ወይስ እንደ ውሃ አኩርፈህ ነው አንተም። ለምንድን ነው ማከርፎ? ዳጣ ስለወጣች ነዋ። ለምንድን ነው ማኮርፎ ሲላት ናታን ዳጣ ስለወጣች ነዋ። እና ደወልክላት? አልደወልኩላትም አያ እንኳንም አልደወልክላትም ትላለች ማለት ነው። እና ባለፈ የጠየቁት ጥያቄ አልመለስክልኝ፣ ምን አስበህበታል ብላ ጠየቀችው። ምንድነው ባለፈ የነገርሽኝ ምንድነው ማስበውስ ብሎ ሲጠይቃት፣ እኔ እኮ እስካሁን ድረስ መልስ እየተጠባበቀ ነው፣ ስለዚህ መልሱ እንድትነግረኝ በማለት እንግዲህ ማለት ነው እንግዲህ ክፍሉ ድረስ በመግባት እንግዲህ ክፍሉ ድረስ በመግባት እሱን እንግዲህ ዳጣ ላይ ደወልክላት ወይ አያ ያልደወልኩላትም፣ እንኳን እሰ ያልደወልክላትም በማለት እንግዲህ ናታን እንግዲህ በጣም ቅር ብሎታል። እሷ ከዚ ቤት ከቤት መውጣቷ እንኳን እሱ ሁላቸውም ደስ አላላቸው፣ በጣም ቅርብ ብሏቸዋል። ኤቢ በስተቀር ኤቢ በጣም ደስ ብሏታል። ዳት ውሃ አታኩርፊ ትላለች ሰላም። ምግብ መብላት አለብሽ። ውሃ ዳጣ አይዞሽ ትመጣለች መምጣቷ አይቀርም። ጋሽም ሲመጣ ነገ ሄዶ ያመጣታል። አባባ ችግር የለውም ነገ ሄዶ ያመጣታል። ችግር የለውም አሁን ምግብሽን ቢብላ፣ እንግዲህ ዳጣ ነገ ያመጣታል። ስለዚህ ተረጋጊ። ውኋይ ምግብ መብላት አለብሽ። ምግብ ካልበላሽ ጥሩ አይደለም ትላታለች ሰላም ማለት ነው። ማታ ራሱ ስተኛ ይርበሻል። ትንሽ ባይሆን ቢስ ትላት አይኔ አልበላም ማታ እንቅልፍ ስለሚወስተኝ እራብ አይሰማኝም። እኔ ዳጣ እስካልመጣኝ ድረስ እዚህ ቤት ምግብ የሚባል አልበላም። እንግዲህ ውሃ በጣም ተወዳታለች። ዳጣዬን፣ ካለ ዳጣዬ አልቀመጥ አለች። እሺ ምንድን ነው ማስብበት? ይለና ታዬ፣ ባለፈ አረሳሁ እንደ አስብበት አለው ብዬህ ነበረ። አረሳሁትም። አይ አረሳ። ቆይ ከዳጣ ጋር በምን ተጣልተሽ ነው? ቤ ከኔ ጋር አልተጣላችም። ደግሞ ስለ እሷ ለምንድነው የምጠይቀኝ ናታን? እሺ ቅርታ ይላታል። እና አልመለስክልኝ፣ የባለፈው ጥያቄ ምን አሰብክ? ይሄ ነገር እነማዬ እና አባዬ ያውቃሉ እንዴ? ምን ነው ይሄ የምታደርጊው ነገር ይሄ የምጠይቅኝ ጥያቄ? አይ ወላጆች ያንተ እንዳወራ እኮ አይከለክሉኝ እንደዛ፣ እንደ እንዳታስብ ስለዚህ አያሳስብ ወላጆቼ ችግር የለውም፣ በማለት እንግዲህ፣ እኔ ወንድ ልጅ ነኝ። በዚህ ማታ ክፍሌ ውስጥ ለምንድን ነው የምትገቢ? እኔ እኮ ወንድ ልጅ ነኝ፣ ጥሩ አይደለም። ስለዚህ እኔ ማንም ክፍሌ ውስጥ እንዲገባ አልፈቅድም። ስለዚህ አንቺ ይሄ የምታደርጊ ድርጊት ሁላ እናት አባት ቢሰሙ ጥሩ አይደለም። እኔ እነሱ እኮ እኔ እዚህ ቤት ያመጡኝ እኔን አምኖ ነው። ስለዚህ እኔ አንቺ ማይሽ በእህትነት እንጂ ኤቢ እኔ ከአንቺ ጋር ምንም ነገር ግንኙነት የለኝም። ከአሁን በኋላ ክፍሌም እንዳትገቢ በማለት እናተን አስጠንቅቋታል፣ ማለት ነው። ምን አድርጌ ነው ለምንድን ነው ስትለው፣ አው እኔ ከአንቺ ጋር ምንም አይነት ነገር የለኝም በእህትነት በስተቀር። ሌላው ደግሞ እናት አባትሽ ይሄ የምታደርጊው ከእኔ ጋር እንደዚህ የምትሆኙ ነገር እናት አባትሽ ቢያውቁ በጣም ከባድ ብጥብጥ ነው የሚነሳ፣ ጥሩ አይደለም። አይ እናት አባቶቼ ወግ አያጠብቁም፣ ያኔ ዘመናዊ ናቸው። ምንም ችግር የለውም ያኔ ያኔ ፍሪደም ይሰጡኛል እንደፈለግኩኝ አንተን መጠየቅ እችላለሁ ምንም ችግር የለውም በማለት ስትለውም እናታን አይኔ፣ እንደዚህ አልችልም እንደዚህ ማድረግም አልፈቅድልሽም ከአንቺ ጋም እንደዚህ ግንኙነት የለኝም እኔ አንቺን ማየሽ በእህትነትና በእህትነት እንጂ ሌላ ከአንቺ ጋር ምንም ግንኙነት የለኝም ብሎ ለኤቢ እንግዲህ ውነታው ቁርጥ አድርጎ ነግሯታል ማለት ነው። ኤቢ ግን እስከ ዛሬ ድረስ እንግዲህ ናታን እንደምትወደው እንደምታፈቅረው ነው። እሱ ግን ይሄ ሁላ ያው አይወዳትም እሷ ናት የምትወደው። ግን ማንኛውም ነገር በግድ ሳይሆን በፍቅር ነው የሚሆን። ስለዚህ እሷ በግድ ነው አሁን ወደ ራሷ ለማድረግ የፈለገች ናታን ዳጣም እንግዲህ ከሱ ጋር ሆና ስታያት ነው እንግዲህ፣ ከዛ ቤት እሷ ብትወጣ እኔ የበለጠ ናታን ያፈቅረኛል፣ ናታ ወደ እኔ አስበዋለሁ፣ ወደ እኔ ያመጣዋለሁ ብላ ነበር የምታስበው። ግን አይደለም፣ በዛ አይደለም ማለት ነው። እንግዲህ ናታ እዛ ቤት ዳጣ እዛ ቤት ብትኖርም ባትኖርም ናታ እንግዲህ ኤቢን አይወዳትም ማለት ነው። ኤቢ ግን ዳጣ እዛ ቤት ስላለች እኔን አይወደኝም፣ ትኩረቱ ሁሉ ዳጣ ላይ ነው። ስለዚህ እኔን አያፈቅረኝም በማለት ነበር። ስለዚህ አሁን እኔ ያለኝ አማራጭ ከዚህ ቤት ዳጣን አባረሬ ናታን ለእኔ ማድረግ አለብኝ በማለት ያው ያሰበችውና ያቀደችው እንግዲህ ተሳክቶላት ያው ዳጣ ከቤት አባራታለች፣ ኤቢ ማለት ነው። ግን ብታባረራትም ግን ናቲ ግን እኔ በፍጹም አንቺ ማይሽ በእህትነት እንጂ ከኔ ጋር ምንም ነገር የለሽም ስለዚህ እኔ እኮ ወንድ ልጅ ነኝ። እንዴት አሁን በመሸ ቀኑ ሄደዋል። ስለዚህ ምሽት ነው ማታ ነው፣ እንዴት ክፍሌን አንኳኩተሽ ትገቢያለሽ? በማለት አንቺ ከሴት ልጅ ነሽ፣ ለምንድን ነው ክብርሽን ማጠብቂ? እኔ ደግሞ እናት አባቶችሽ እኔን አምኖ ነው እዚህ ቤት ያመጡኝ። ስለዚህ እኔ እነሱን ማስቀየም አልፈልግም በማለት እንግዲህ ያለው እውነታ ተናግሯል። እሷ ግን ምንም ነገር እንደዛም ሲያስረዳት ልትረዳ አልቻለችም ማለት ነው። እሷ የምትፈልግ እሱን ማንበርከክ ነው፣ በቃ እሱን በፍቅር መጣል ነው። ግን እሱ ደግሞ ያው ያለው እውነት ነግሯታል ማለት ከአንቺ ጋር ምንም አይነት ነገር የለኝም፣ ንክኪ ምንም ነገር የለኝም። እኔ ማይሽ እንደ ሌሎቹ እንደ እህቶቼ ነው ማይሽ። ከዛ ውጭ ምንም ነገር ከኔ ጋር የለም፣ ማወቅ አለብሽ፣ ቁርጥሽን ወቂ ብሎ ያለው ነገር እንግዲህ ናታ ነግሯታል ኤቢ ማለት ነው። እና ዳጣ በጣም ታሳዝናለች። ያው ሁሉም ነገር እሷ ራሱ ማንኛውም ሰው ከሰላም ውጪ ማንም ክፍሌ እንዲገባ አልፈቅድም በማል ስለተቆጣኝ ግን አልወጣም ከዚህ በኋላ ግን እንዳጣም የለችም ተመልሰም አትመጣም። እና ምን አሰብ አስብበት ብዬ ነበር እንድታስብበት። ስለዚህ እኔ ደጋግሜ ነ ነግሬ ሃለሁ እኔ እህቴ መሆን ካልቻልሽ በሩን ከፍተሽ ለቀሽ ውጪ። ስለዚህ እኔ እናትና አባትሽ እኔን አምኖ እዚህ ቤት እስካመጡኝ ድረስ ልጃቸው ማባለግ አልፈልግም። አሁን ቀጥ ብለሽ ወደ ክፍል ክፍሌን ለቀሽ ውጪ ሲላት፣ እሷም ደግም አስብበት፣ እኔ ግን ካንተ ጋር አልላቀቅም በማለት እህቴ መሆን ካልቻልሽ ቤቱና ክፍሉ ለቀሽ ውጭልኝ፣ በማለት ያው እሱም ያለው ነገር ናታን ተናግሯታል ማለት ነው። እና በጣም እንግዲህ በጣም እንግዲህ ያሳዝናል ማለት ነው። ያው እንግዲህ ሞልቶላታል። እንግዲህ ከቤት ውስጥ ዳጣ እያባራለች ማለት ነው። አባዬ ምነው በሰላም ቆየህ? ዛሬ በሰላም ነው? አይ ትንሽ ስራ በዝቶብኝ ነው። ደህና ናችሁ? ምን ሆናችሁ ነው? ዛሬ ደግሞ ፍልቅልቅ ብለሻል፣ አእምሮ ብሻል፣ ዛሬ ደግሞ ይላል። አቶ ደረጀ እንግዲህ ለኤቢ፣ ለእኔ ልጅ እኮ በጣም ሁሌ ቆንጆ ነሽ በማለት እንግዲህ፣ እናትሽ ግን አልመጣችም? አይ እናቴ በጊዜ ነው የመጣች ደግሞ